አደግ አግድም አደግ እኔ አግድም አደግ አይደለም። ገባሽ አይደለም። ተያይዛችሁ የጀመራችሁትን ቀጥሉበት፣ ም ብልግና ቀጥሉበት። እኔ ምንም ነገር አልልም አልናገርም። ከዚህ በኋላ ሃይማኖትአቆያእንዲእናዋታለት አይደለም። ቆይ በለው። ዛሬም እርቅ የለም። ሀይሜ ነብሮናል ልትዳር እየቀጠለችው ነው ማለት ነው እኔ ደግሞ በጣም የሚገርመኝ ነገር እነሱ በተጣሉበት ዘለው ወደ ቤተሰብ ጋር የሚሄዱን ነገር ነው የገረመኝ ዛሬ ቀን ሙሉ ሙሺ ሲዘቀዝቋትን የዋሉት ምን አደረገች አሁን እሷ እናት እናት አላችሁ ለምን ትዘቀዝቃላችሁ ማርያምን ምን በጣም በቃ እምባዬ መቆጣጠር እናያቃተኝ በዛ ላይ ሪፕ ብለው ጽፈውባታል ጤነኛ ናችሁ ግን እናንተ እናት የላችሁ ማርያምንም በጣም በጣም ነው የሚከፋው። እንዲህ እናት ጋር ለምን ትሄዳላችሁ? እነሱ ዛሬ ተጣሉ፣ በቃ ተጣሉ፣ ነገ ይታረቃሉ እኮ። አሁን እኮ የሶሲ ፍቅረኛ እኮ በቃ አምኗል፣ በቃ ፕራንክ እንደሆነ አምኗል። ኦልሬዲ ማለት ነው ሀይሚም ታምናለች። ንዴቷ እስኪበርድላት ድረስ ነው እና እና እነሱ ነገ መታረቃቸው ላይቀር እናንተ ቤተሰብ ለምን ትዘቀዝቃላችሁ? ማርያምን ይደብራል። በጣም ነው ደበረኝ ጌታን እናት ለምን እንዴ እናት እኮ በምን ማትቀየር ማርያምን በጣም ነው ያሳዘነችኝ በጣም ማለት ነው ማለት አሁን ሀይሜና ቡርኬ ሁሌ ሲጣል ወደ አሁኑ የምትዘቀዘቀው እናት ነች እናንተ ቡርኬ ደግሞ ለእናቱ ምናህል ቦታ ምናህል እንደሚወዳት አውቃችሁ ይሆናል መሰለኛ አላቅም ግን እንደዛ ባታደረጉ ጥሩ ነው እናት እናት የትኛውም እናት እናት እናት ነች። የምር እናት ከሄደች ሄደች ነው። አንዴ ማለት ነው ሶ እናታችሁ እናት ያለው ሰው ደግሞ እንደዚህ አያደርግም እንዴ! እናታችሁ ብትሆንስ በእሷ ቦታ እናታችሁ ብትሆንስ፣ አይደብራችሁ? አይከፋችሁም? የእውነት በጣም ነጠቀስኩኝ ዛሬ ማርያምን። እንዴ እናቴ ብትሆንስ ብዬ ያሰብኩኝ የምር። እና ነገ ይታረቃሉ እነሱ። በቃ ሶሲ አሁን ሶሲና ብሩኬ ስታይ ነው እሷ ሆት እየሆነች ያለው። ከአሁን በኋላ እሷ ምሰማ ነገር ከሆነ በቃ ኢንትሮ አትስራ አትምጣም ከሰማች ማለት ነው። እና እሷ ኮሜንት ምን ኬር እየሰጠች አይደለም ማለት ለማስረዳት እየሞከረች ነው። ሆኖም ግን በቃ እሷ አልወደደችም ሀይሚ ማለት ነው። ሁለቱ ማየት አልፈለገችም። ግን ደግሞ በጣም ነው የሚከብደው የምር በጣም ይከብዳል። ሀይሚዬኔ ቆንጆ እባክሽ በቃሽ የምር በቃሽ በዛ ላይ እና እሱ እናቱን እየተዘቀዘቀበት ነው እሱም እየተዘቀዘቀ ነው እና አይኖ እንደሚከፋ ሻቃለውኝ አይደለም አንቺ ሁሉም ወዲያንስ ከፍቶታል ግን ደግሞ በቃ ይበቃል እንዲ እንትን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቅሉት ምንድን አለው የሚያደረጉትን ያቁም እና ይቅርበላቸው እኮን አለው እንዲህ እሱ ጌታ ፈጣሪያችን እራሱ ይቅርታ ብሏል እኮ ይቅር በሏቸው ብሏል እንዲህ ምን ሆነች ነው ኃይሜዬ ቆንጆ እባክሽ ይቅርታን ተቀበይ ይበቃል በቃ ከዚህ በዚህ በላይ አትጂ የምለት በጣም ንጃ በጣም ደበረኝ ዛሬ ማርያምን እንዲህ እናቴ ብትሆንስ ብዬ በጣም ነው በቃ ተሰማኝ ጌታ እና እነሱ ቢረጋጉ እሷም እንደዚህ አትሆንም ብዬ አስባለሁ ብቻ ለሁላችን ልቦና ይስጠን ጌታ